ትምህርታችንን ዛሬ የምንጀምረው መጀመሪያ በስኮላርስና ፉልስሜት በሚባለው የቼክሜት ፓተርን ነው። ናው እነዚህ ነገሮች ከበር እያደረግን ያለነው ዋነኛው ነገር ቼክሜት እስከሆነ ድረስ ጨዋታው እንዳልኳችሁ እናንተ የአከፋፈት ስርዓት ላይ ቼክሜት ልትደረጉ ትችላላችሁ። ሚድል ጌም ላይ ቼክሜት ል ሊያደርግ ይችላል። ኤንድ ጌም ላይ። ሞስት ላይክሊ ወይም ኦፖነንታችሁ ሪዛይን ካላደረገ ወይም በአቻነት ካልተጠናቀቀ ሞስት ላይክሊ ኤንድ ጌሞች እንዳለ ሪዛርት የሚያደርጉት በቼክ ሜት ነው ማለት ነው። ስለዚህ የመጀመሪያው እነዚህ ቀላል የሆኑ እናንተ በጥቁርም ሳይድ በነጭም ሳይድ ሆናችሁ ሜቢ ልትሞክሩት የምትችሉት ፓተርን ሊሆን ይችላል ቼክ ሜት ለማድረግ ልትሞክሩ የምትችሉት ነገር ሊሆን ይችላል። ካልሆነ ደግሞ አትሊስት ኦፖነንታችሁ መንት ቼክሜት ለማድረግ የሚሞክር ከሆነ ወዲያው በአካፈት ስርዓት አካባቢ መጠንቀቅ ያለባችሁ የቼክሜት ትራፖች ናቸው። ስለዚህ እነዚህን ቶሎ ከቨር እናደረግና ወደ ሌሎቹ እንሄዳለን ማለት ነው። ናው እነዚህን ስኮላርስ እና ፎልስሜትን ቻናሉ ላይ የተቻኮሉ ጥቃቶችን እንዴት መከላከል እንችላለን የሚል ሙሉ ትምህርት ተዘጋጅቷል። እዛ ላይ በጣም በጥልቀት ከቨር አድርገናል። እዛ ላይ ገብታችሁ ዲቴሉ ማየት ትችላላችሁ። ግን ስለ ቼክሜት እያወራን ስለሆነ እነዚህ ፓተርኖች ደግሞ እንደ ቼክሜት ማወቅ ስላለብን እዚህ ቪዲዮም ላይ ባጭሩ እንመለከታለን ማለት ነው። የመጀመሪያውን የምናየው ስኮላርስ ሜት ይባላል። በነጭ በኩል ሆናችሁ ነው ይህንን ቼክሜት ለማድረግ የምትሞክሩት ማለት ነው። አጌን ይህንን ፐርሶናሊ አልመክራችሁም። ኦፕኒንግ ላይ ፕሪንሲፕል ተከትላችሁ መሄድ ያለባችሁ፣ እንደዚህ አይነት የተቻኮሉ ጥቃቶችን እናንተ መጫወት የለባችሁ ግን ቱ ሳም ኤክስቴንት ለምሳሌ አንዳንዴ ቶሎ ጨዋታውን ማሸነፍ የምትሞክሩ ከሆነ ይሄ ሎው ሬትድ የሆነ ወደ መቶ ለመቶ ኢሎ አካባቢ ያሉ ሰዎችን ለማሸነፍ ከሆነ ሊጠቅማችሁ ይችላል። አንዳንዴ ሊሰራ ይችላል። ግን ኢሏችሁ ወይም ደግሞ ችሎታችሁ ከፍ ባለ ቁጥር ኦፖነንቶቻችሁ ወይም ተጋጣሚዎቻችሁ ይህንን የማወቅ ቻንሳችሁ ከፍተኛ ስለሆነ እናንተን አተ ዲስአድቫንቴጅ ነው የሚወስዳችሁ። ግን ማወቁ ስለማይከፋ እንደ ነጭ ይህን እንዴት እንደምንጫወት ባጭሩ ነኝ። ሶ ስኮላርስ ሜት የሚጀምረው ነጭ መሆናችሁ እናንተ ኢፎርን ትጫወታላችሁ። ሞስት ላይክሊ ኦፖነንታችሁ በኢፋይ ምላሽ ይሰጣል። ከዛም በኋላ ኢሚዲያትሊ ንግስታችሁን ወደ ኤች ፋይቭ ትወስዳላችሁ። የኤች ፋይቭ ዋና አይዲያው ምንድን ነው? ሲምፕሊ ይህንን አታክ እያደረኩኝ ነው፣ ይህንን ፖን ፕሮቴክት ማታረግ ከሆነ በቼክ ካፕቸር ማድረግ እችላለው ነው። ስለዚህ ለዚህ ኢሚዲያትሊ ጥቁር ምላሽ መስጠት አለበት። ጥቁር እዚህ ላይ የተለያዩ ስህተቶችን ሊፈጽም ይችላል። ብዙ ሰዎች እስፔሻሊ በጣም ጀማሪ ከሆናችሁ ጥቁር ይሄንን ፖን ጥቃት ላይ እንዳለ ላያይ ይችላል። ሚሊ እቺ ስኩዌር በጣም ዊክነስ በሆነች ለጥቁር በድንጋጤ እቺን ስኩዌር አይቶ ለምሳሌ እንደዚህ አይነት ሙፍ ይሄንን ዲፌንድ አደርጋለሁ እና ኩዊኗን ካውንተር አታክ አደርጋለሁ ካለ ንግስቲቷ ይሄንን ፖን ካፕቸር ብቻ ማድረግ ሳይሆን ንጉሳችሁና ሩካችሁ ፎርክን ነው which means let's ሩክ ሉዝ ታደርጋላችሁ ማለት ነው። ስለዚህ እንደዚህ አይነት ክፍተት ሊኖር ስለሚችል እንደዚህ አይነት ጥፋቶች ብዙ ጊዜ ሀፕን ሊያደርጉ ስለሚችሉ ጥንቃቄ ያስፈልጋል ማለት ነው። ሶ በዚህን ሰዓት ትክክለኛው ምላሽ ለጥቁር ብዙ ጊዜ የሚሰጣችሁ ሲምፕሊ ናይት ቱ ሲ ሲክስ በመጫወት ይህንን ፎን ፕሮቴክት ያደርጋል። ስለዚህ ምንም አይነት አታክ የላችሁ ማለት ነው። ከዚህም በኋላ እናንተ የምትጫወቱት ቢሸፓችሁን ወደ ሲፎር ለማምጣት ዴቨሎፕም እያደረጋችሁ ነው፣ እና አደሴም ታይም ዚህ ፖር ላይ ፕሬዠር እየፈጠራችሁ ነው። ጥቁር ሞስት ላይክሊ ይሄንን ቲዮሪ የማያውቅ ከሆነ እሱም እንደ ሜይቢ ዴቨሎፕ እያደረጋችሁ ነው ብሎ ሚስ ካደረገ ይህንን ሞስት ላይክ የሚጫወተው ወይ ናይቱን ወይም ቢሸፑን ዴቨሎፕ ማድረግ ነው። ይሄ ወዲያውኑ የቼክሜት ትሬድ ነው ማለት ነው። ንግስቲቷ ኢሚዲየትሊ ገብታ ቼክሜት አደረገች ማለት ነው። ይሄ ማለት ይሄ ንጉስ መሸሻ ስኩር የለውም፣ ንግስቲቷንም እንዳይበላት ንግስቲቷ ፕሮቴክትድ ፒስ ነች እና ጨዋታው ሲምፕሊ በዚህ መልኩ ያልቃል ማለት ነው። ይህንን ስኮላርስ ሜት እንለዋለን። ብዙ ጊዜ በእንደዚህ አይነት ፖዚሽን ሌ ቢሸፓችሁን እዚህ ካመጣችሁ በኋላ ኦፖነንታችሁ አንዳንዴ ትንሽ ይህን ፓተርን የሚያውቅ ከሆነ የሚጫወተው ሲምፕሊ ጂሲክስ በመሄድ ንግስቲቷን ካውንተር አታቅ ማድረግ እና እዚህም ላይ ያለውን ክፍተት መዝጋት ሊሆን ይችላል። ሶ ስኮላርስ ሜት ላይ አንዱ ቬሪየሽን ምንድነው የሚሆነው? ኢሚዲየትሊ እዚ ጋር ንግስቲቷ እየተጠቃች ስለሆነ ልመልሳት ይልና መልሶ ወደ ኤፍስሪ ያመጣታል ይሄ ስቲል ቼክ ሜትሬት አለው። ብዙ ጊዜ ሰዎች ይህንን ፖዚሽን ሊያዩ ይችላሉ። ሌቴ በዚህ ሰዓት ቢሸፓቸውን እነሱም ዴቨሎፕ እናደርጋለን ካሉ ተመልሰው ቼክ ሜት ትሬት ውስጥ ትገባላችሁ ማለት ነው። ስለዚህ ከአንዱ ወደ ሌላው አታኩን ዞር በማድረግ ኦፖነንታችሁን እንደ ነጭ ቼክ ሜት ማድረግ ትችላላችሁ ማለት ነው። በአጭሩ ስኮላርስ ሜት የምንለው በነጭ በኩል በጣም በተቻኮለ ሁኔታ ኦፕኒንግ አካባቢ ኦፖነንታችሁን ትንሽ በማደናበር ሜቢ ቼክ ሜት ልትሉ የምትችሉበት ሚንሶች እነዚህ ናቸው። እንዴት መከላከል እንዳለብን የሚለውን የተቻኮሉ ጥቃቶች እንዴት እንከላከላለን የሚል ቪዲዮ አለ። እሱ ላይ ገብታችሁ በጣም ኢን ዴብዝ ማየት ትችላላችሁ። ስኮላርስ ሜት ይሄንን ይመስላል።